ብዙ ብር የሚያስወጣኝ ነገር አልወድም። ዋናው ነገር እኔ ልደሰትበት አይደለም። ስለዚህ ራሳችሁን ለማስደሰት ደግሞ ማንንም መሆን አይጠበቅባቸውም። ራሳችሁም መሆን ብቻ በቂ ነው። ስለዚህ የራሴን ሁኔ ከራሴ ጋር አፈቃ ተካከልኩኝ። ዘና ከልኩኝ። ለእኔ ከተመች ለውስጥ የከተደሰትኩበት አይ ዶንት ኬር ስለ ሰው አይ ዶንት ኬር በርካቱ ውድ እና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ፣ እኔ ሰላም ነኝ። ዛሬ እንግዲህ የማሳያችሁ ነገር አለኝ። ኧረ አንተ ዝም ከየት ዝም በል እና የማሳያችሁ ነገር አለኝ ማለት ነው። አላስረዝባችሁም። በነገራችን ላይ ያው ሽቲዎች ናቸው የማሳያችሁ ማለት ነው። ሰባቱን መቶ ብር ነው የገዛሁት ስለዚህ ላሳያችሁ። መጥለብ ለምትፈልጉ መግዛት ለምትፈልጉ የትን ቦታ ያደርሳሉ ማለት ነው። ዲርበሪ ሀያ አምስት ብር ነው። ሰባቱን በመቶ ድራሃም መግዛት ትችላላችሁ ማለት ነው። ወላይ በጣም ውብ ነው። እኔ ለራሴ ያደረግኩትን ነገር ነው የምነግራችሁ ማለት ነው። እና በጣም የሚያማምሩ ሽቴዎች ናቸው ናቸው። ወላይ በጣም የሚያማምሩ ሽቴዎች ናቸው ናቸው። በጣም ድምቅ ያለ ነገር አልወድም። በነገራችን ላይ በጣም ውቅ ያለ ነገር አልወድም። በጣም የሚያምሩ ናቸው። በጣም ማለት ነው። እኔ ለራሴ በጣም ወድጃለሁ። እንደምታዩት ይሄም የሚለበስኩት ያው ከዛው እንትን ያልኩት ነው። አብሮ አብሮ የመጣ ነው በነገራችን ላይ ማለት አብሮ የመጣ ነው። ይሄ እንደምታዩት አንድ እዚህ ጋር አለ፣ ሁለት እዚህ፣ ሶስት። በነገራችን ላይ በጣም ነው እንትናቸው ራሱ ክብድ ያለ ነው። ወላይ እኔ ደስ የሚል እንትን ነው። ግማሹ በራሱ የሆነ ቅዝቅዝ ያለ ነው። ምርጥ ስለዚህ መግዛት ለምትፈልጉ በጣም የሚያማምሩ ሽቴዎች ናቸው። በጣም ማለት ነው የወደድኳቸው ነገር፣ በጣም የሚያማምሩ ሽቴዎች ናቸው። በነገራችን ከእነ እንትናቸው አለ ከነ ሸላቸው፣ እኔ ግን ካለ ሸለው ነው እንትን ያልኩት ማለት ነው እንደምታዩት ሰባት ነው። ዝም አንድ ሁለት ሶስት አራት ይሄ አምስት ስድስት ሰባት ከሰባት ውስጥ የተወደዳችሁት እኔ ኮቻራኝ እሰጣችኋለሁ እሰጣችኋለሁ በነገራችን ላይ ማለት ነው እናንተ ልባችሁ ሰፊ ያለበት ብቻ አይኖር እንጂ እሰጣችኋለሁ ማለት ነው በነገራችን ላይ ሰማያዊ ነገር ደስ ይለኛል በጣም ሰማያዊና ና አረንጓዴ ነው በጣም ውስጤ ነው እና ይህንን ይመስላል ማለት ነው ሰባቱን መቶ ብር ነው ከነድራይቨሩ መቶ 125 ብር ነው። በ125 ብር ፏል ማለት ትችላላችሁ ጓደኞቼ። የመጀመሪያ ቅድሚያ ከራስ ይጀምራል። ስለዚህ ከራስ ይጀምራል። ሻውርና ምክር ከራስ ይጀምራል ብላችሁኝል። ከአሁን ቀደም ይሄው ለራሴ ገዝቼ ያሳየኋችሁን ነገር ነው። ዝሮ ዝሮ በነገራችን ላይ እንደሚታወስ ነው እኔ እንትን ያልኩት ይኸውላችሁ፣ ሰባት ነው። መቁጠር ይቻላል። አንድ ሁለት ሶስት አራት አምስት ስድስት ይሄ የልበስኩት ስድስት፣ ይሄ ሰባት ማለት ነው። ሰባቱን በመቶ ድርሃም ብቻ ስለዝፋ ፍትት ማለት ትችላላችሁ ማለት ነው። ከነንት ነው። ከድሪያው ደግሞ ከነንትኑ ማለት ነው። አራት አብሮ ማች የሚያደርገውን አራት ነው። እኔ ግን እንትኑን ስላልፈለግኩት ምንድን ነው ሸለውን፣ አልፈለግኩትም። ምክንያቱም ብዙ እንደዚህ እንትኖች አሉኝ ክሬሞች ስላሉኝ አጣግመዋለሁ። አንዱን ከአንዱ ማነት በአይነት ስላለኝ አጣግመዋለሁ ብዬ የገዛሁት ብቻው ነው ማለት ነው። ሰባቱን መቶ ድረሃም ብቻ ከእነ ድራይቨሩ መቶ ሀምስ ብር ማለት ነው። እንግዲህ ፏፈታ በሉ ጓደኞች። መጀመሪያ ለእኛ እኛ ለራሳችን ስንኖር ነው ለሰው መኖር የምንጀምረው። እና ስለዚህ ለራሳችን ፏ ማለት አለብን መጀመሪያ ለስራ ምን እንደፈለጋችሁ ይሆናል። ቤት ውስጥም በነገራችን ላይ ሌላ መልበስ የለም አሁን ላይ ማለት ነው። ምክንያቱም ጉርድ ምናምን ከተውንም በጣም ብዙ ጊዜ አስቆጠር ማለት ይቻላል። ስለዚህ ቤት ውስጥ እንዲሁም ደግሞ ስራ ቦታን ቢለበስ ምንም የማያሳፍር በጣም ቆንጆ ልብስ ነው ማዘዝ ለምትፈልጉ ቁጥሩን ከዚህ ስር አኖርላችኋለሁኝ ማዘዝ ትችላላችሁ ማለት ነው ቁጥሩን ከቪዲዮ ስር አኖርላችኋለሁ በጣም ታማኝ ናቸው ትእዛዛችሁን ደግሞ ዛሬ ነገ አይሉም ዛሬ ሁኑ አዛቸው ዛሬ ሁኑ ወይም ደግሞ ዛሬ አዛችሁ እንዴ ነገ ይመጣላችኋል ስለዚህ ፓበሉ ላቸኋለሁ ጓደኞች የሚወዳችሁና የማክብራችሁ እኛ እንግዲህ እንደዚህ እያልን ነው በነገራችን ላይ እናትየዋ በመቶ ብር ፏ ማለት ከተገኘ ፏ እንላለን። ያው ውድ ነገር አንፈልግም፣ በነገራችን ላይ ምክንያቱም ውድ ነገር ብዙ ጊዜ አልገዛም እኔ በነገራችን ላይ አልገዛም። ለምን ብዬ ውድ ነገር እገዛለሁ? የማይገርማችሁ እኮ ማለት ነው የምናስወድደው እኛው ለራሳችንን በቃ የሆነ ነገር ይሄ ውድ ነው ብዬ ካሰብኩኝ ማስወድድ ይችላለሁ፣ ግን ደግሞ? የውድ ነገር ደስ አይለኝም። እውነት ብዙ ብር የሚያስወጣኝ ነገር አልወድም። ዋናው ነገር እኔ ልደሰትበት አይደለም። ስለዚህ ራሳችሁን ለማስደሰት ደግሞ ማንንም መሆን አይጠበቅባቸውም። ራሳችሁ መሆን ብቻ በቂ ነው። ስለዚህ ራሴ ሁኔ ከራሴ ጋር ፈታ ካልኩኝ፣ ዘና ካልኩኝ፣ ለኔ ከተመቸኝ፣ ለውስጤ ከተደሰትኩበት ምታረገኛ አንድ ቀን ኤግዛክትሊ ነው የምታረገኝ። እና ስለዚህ እወዳችኋለሁ፣ ሁላችሁንም አከብራችኋለሁ ጓደኞቼ። ራስን ለማስደሰት የማንም የምንም እርዳታ ያስፈልገን እኛ ለራሳችን ሰውን የምናስደሰታል። ግን ሁልጊዜ ለሰው መኖር ግን ያስቀላን ይሰለቻልና፣ ለሰው የሚሰጥ ራሱ በነገራችን ላይ ጓደኞች ለሰው የሚሰጥ ራሱ ሀገራችን ይሄ ምንም እንትን አይደለም፣ ስስም አይደለም የኔ ወፍራሙን፣ በቃ የሆነ ደስ የሚል ክብደት ያለው ነገር ነው። ወላ ነው የምላችሁ። ስለዚህ ሀገራችን ራሱ እኛ ውድ ነገር መንብረን ይዘነድ ያለን። ስለዚህ ሀገራችን ሀገራችን ደግሞ በአብዛኛው የሚለበሰው መንደ ተቃላች እሽት ይሆናል አሁን ላይ ማለት ወላ 30 ቁመት ነጥብ 30 አንድ ቀን ሳለብሰው ምክንያቱም በማህበረሰቡ ጋር አብሮ አይሄድም። እንግዲህና በጣም ያስጠላል። በነገራችን ላይ ጥብብ ቃለ ልብስ ድሮ ቀረ ፋሽኑ አለፈበትና ስለዚህ ደግሞ እንደኛም እንደ ሙስሊም እንደ እስልምናችን ስለዚህ ድሪያ ነው። እውነት በከተማው እራሱ የሚለበሰው ምናምን ወላሂ ድሪያ ነው በቃ። እና ድሪአችንን በመቶ ብራችን ይዘን አገራችን የሚጠቅመን ነገር ማለት ነው። ገንዘቡ አራት መቶ አምስት መቶ ድረሃም መውጣት ምን አስፈለገ አስፈልግም። ስለዚህ ሀገራችን ላይ በሁለት መቶ ድረሃማችን አስራ አራት ቢጃማችንን ይዘክዴ አስራ አራት ሽቲያችንን ይዘክዴ እንኳ ማለት ስለዚህ ውድ ነገር ላይ መንጠልጠል አጉል መሰበር ነው ላቸዋል ሁኔታችሁ። ስለዚህ ጓይ ጋይስዬ ወይ ወዳችሁ አገርም የምንለብሰው ሽቲ ስተሆነ ድረስ አሁንም ቢሆን ሽቲያችንን ለመልበስ ሽቲያችንን ይዘን ለመሄድ እዚህም ደግሞ ስራ ቦታችን ለመልበስ ምንም የማያሳቅቅ ምርጥ ቢጃማ ሙሪህ የምትለዋላት የኔ ሴትዮ እና ሙሪህ የሆነ ልብስ ነው። እና ስለዚህ ትወዱታላችሁ፣ እዘዙት፣ ልበሱት፣ ፏ በሉበት ላችኋለሁኝ። እና ሂዱበት ነው ምላችሁ። እና ለማንኛውም ወዳችኋለሁ፣ አከብራችኋለሁ። እኔ እንግዲህ ዛሬ እንደዚህ ፏ ብያለሁ፣ በሰማያዊ በቢጫው በቢጫ አልወድም፣ ቢጫ አላመጣሁኝም። ስለዚህ የተለያየ ከለር ነው ሁሉም በነገራችን ላይ ስለዚህ ከሁሉም የወደድኳት ግን ይችን አረንጓዴ ትም ከለር ነው አረንጓዴና ሰማያዊ በጣም ወደደው ብያችኋለሁና ይሄን ይመስላል ማለት ነው ይሄም ሰማያዊ ስላለው ያው ለክፋት አይሰጥም መምረጥ ትችላላችሁ በምርጫችሁ ነው ዝሮ ዝሮ ማዘዝ የምትፈልጉ በምርጫችሁ ሁሉን ዲዛይን ይልኩላችኋል። መርጣችሁ መግዛት ትችላላችሁ። እና ስለዚህ ሰላማችሁ ብዝዝዝት ይበልልኝ። እወዳችኋለሁ፣ አከብራችኋለሁ። እኔ ዛሬ እንግዲህ ኳብያለሁ እና እናወዳችኋለሁ። ሰላም አለይኩም ረህመቱላሂ ወበረካቱሁ።